ሁልጊዜም ወደዚህ በመጣው ቁጥር የአዲስ አበባን እድገት እየተመለከትኩ ነው። ለመጀመሪያ ጊዜ በአፍሪካ ሕብረት ስብሰባ ነበር የመጣሁት። በየቦታው ግንባታዎች እየተከናወኑ አይቼ ነበር። በእውነት በከተማዋ ከጊዜ ወደ ጊዜ የሚታየው ለውጥ የሚገርም ነው። አዲስ አበባን ትንሿ የምድር ገነት ብንላት ማጋነን አይሆንም። በአሁኑ ሰዓት በአፍሪካ ደረጃ እንደ አዲስ አበባ ያደገ ከተማ አላውቅም። መንገዶቹ በጣም ንጹሕና ውብ በመሆናቸው ስትንቀሳቀስ መንፈስን ያድሳል። በታክሲ እንኳን ስንቀሳቀስ ገንዘብ አልያዝኩም ብል የማያውቁኝ ሰዎች ሁሉ ችግር የለውም እኔ እከፍላለሁ ነው የሚሉኝ። ይህ በጣም የሚደንቅ ነው። ኢትዮጵያውያን በጣም ደስ የሚሉ ህዝቦች ናቸው። አዲስ አበባ ስመጣ ይህ የመጀመሪያ ነው። በመዲናው አዲስ አበባ ለሌሎች አፍሪካ ሀገራት ጥሩ ምሳሌ መሆን የሚችል ስራ የተሰራ መሆኑን መታዘብ ችያለሁ። ሁሉም ሰው ጓደኛ ነው የሚሆንህ። ለመጀመሪያ ጊዜ እንደመጣሁ አልተሰማኝም። እዚህ በቆይታዬ ያየሁት ሁሉም ነገር አስደንቆኛል።